ሰላም ተመልካቾች፣ እንግዲህ እንደሚታወቀው በግብርናው ዘርፍ ይህ ወቅት የመኸር ልማት የሚሰበሰብበት ወቅት ላይ ነው የምንገኘው። ሀገር እንደ ሀገር የያዘችው በምግብ ሉዓላዊነት ራሷን የመቻል እውን እንዲሆን ይህ ወቅት ደግሞ ወሳኝ ምዕራፍ ነው ማለት ነው። ምክንያቱም የለሙት ልማቶች በአግባቡ እንዲሰበሰቡ የተለያዩ ጥረቶች የሚደረጉበት ወቅት ነው። ይህንን ደግሞ ግብርና ሚኒስቴርም የተለያዩ ተግባራትን በመከወን የለሙት ልማቶች በአግባቡ እንዲሰበሰቡ ጥረቶችን እያደረገ ነው የሚገኘው። በዚሁ ላይ ቆይ ቆይታ ለማድረግ ታዲያ እንግዳ ጋብዘናል። እንግዳችን በግብርና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ከበደ ላቀው ይባላሉ። ለሰጡን ጊዜ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንደው እንደ ሀገር አቀፍ ወቅት የተለያዩ ሰብሎች የሚሰበሰቡበት ወቅት እንደመሆኑ ምን እየተሰራ ነው የሚገኘው፣ እንደ ግብርና ሚኒስቴር? እሺ፣ አመሰግናለሁ። ምንድን ነው እንግዲህ በግብርና ስራዎቻችን ተከታታይነት ያላቸው ስራዎች ነው እየሰራን ያለነው። በዚህም መሰረት ምንድን ነው አሁን በአሁኑ ሰዓት የመኸር ሰብል የመሰብሰብ ስራዎች ነው እንግዲህ የ201718 የመኸር ወቅት እንደሚታወቀው ወደ 25 ሚሊዮን ሄክታር በማልማት ወደ 650 ሚሊዮን ኩንታል በላይ ምርት እንሰበስባለን ብለን ነው እንግዲህ በእቅድ ይዘን አጠቃላይ ከአመራሩ እስከ አርሶ አደሩ ድረስ ይህንን የመጀመሪያ ግንዛቤ ማስጨበጫ ስራዎችን በመስራት ወደታች የወር ነው እና እንግዲህ ሙሉ በሙሉ በሚባል ደረጃ ይህንን የሚያህል መሬት ማለትም ወደ ሀያ ነጥብ አምስት ሚሊዮን ሄክታር የሚሆነውን መሬት በሰብል ይሸፍነናል ማለት ነው። ስለዚህ አሁን ይሄ የመኸር ወቅት ጨርሰን ወደ የበጋ ስራዎቻችን እየገባና ያለ ነው። በዚሁም መሰረት እንግዲህ እስካሁን ድረስ ባለው እንቅስቃሴያችን የመኸር ሰብሎችን የመሰብሰብ ስራዎች ናቸው። ወቅቱም አሁን በዚህ ሰዓት ላይ በመኸር ያሉትን ሰብሎችን የመሰብሰብ ስራዎችን በስፋት የምንሰራበት ወቅት ነው። ስለዚህ እንግዲህ ወደ ከአምስት ሚሊዮን ሄክታር በላይ ወደ አምስት ነጥብ አምስት ሚሊዮን ሄክታር መሬት በላይ ያለውን ሰብል አሁን በዚህ ወቅት መሰብሰብ ተችሏል። በዚህም ወደ 46 ሚሊዮን ሄክታር ሚሊዮን ኩንታል ምርት የተሰበሰበበት ነው። ስለዚህ ምንድን ነው ማለት ነው፣ አሁን ወቅቱ የመሰብሰብ እንደመሆኑ መጠን ሁሉም የሚመለከተው ባለድርሻ አካላትም አርሶ አደሩም የልማት ጣቢያ ሰራተኛም ሁሉም በመተጋገዝ ይህንን የደረሱ ሰብሎችን በተለይ ከዚህ ከብሔራዊ ሜትሮሎጂ ኢንስቲትዩት የሚደርሰን መረጃዎች አሉ። እነዚህ የደረሱ ሰብሎች በዝናብ እንዳይበላሹ ቶሎ ብሎ የመሰብሰብ ምክረ ሀሳብም እኛም ስንሰጥ ነበር። ከብሔራዊ ሜትሮሎጂም በኩል ይሄ መረጃ ሲሰጥ ነበር። ስለዚህ አሁን እያደረግን ያለ ነው። ምንድን ነው ማለት ነው የመሰብሰቡ ስራ በጣም ተጠናክሮ እየቀጠለበት ሁኔታ ነው። ምርት አሰባሰቡ በሁሉም ሀገሪቱ ክፍሎች እየተከናወነ ነው የሚገኘው ኦልሞስት ወደ አምስት ነጥብ አምስት ሚሊየን የሚሆነው መሬት መሰብሰብ እንደተቻለ ነው ያነሱልን ና ምናልባት ከአንድ አመት አስቀድሞ አንድ የምግብና እርሻ ድርጅት ፋው ያወጣው መረጃ ነበረ። እሱ መረጃ ምንድነው የሚያሳየው በኢትዮጵያ በምርት አሰባሰብ ወቅት ሰላሳ በመቶ የሚሆነው ብክነት እንደሚስተዋልበት ጭምር ነው የተነሳው ይህ ደግሞ ሀገሪቱ የያዘችው በምግብ ራሷን የመቻል ሉዓላዊነት አሉታዊ ተጽዕኖን ያሳድራል በሚልም ስጋት እንዳለ ነው ሲነሳ የነበረው በዛ መረጃ ላይ እና እንደው የተለያዩ ቴክኖሎጂዎችን በመጠቀም ይህ የምርት አሰባሰቡ ስኬታማ እንዲሆንስ ምን አይነት ስራ ነው እየሰራ የሚገኘው የግብርና ሚኒስቴር በዚህ በመኸር ወቅት ይህንን 25 ሚሊዮን ሄክታር መሬት በዋና ዋና ሰብሎች በምንሸፍንበት ወቅት ወደ 12 ሚሊዮን የሚጠጋም ሄክታር መሬት በክላስተር ወይም በኩታ ገጠም ያሰራረት ዘዴ ነው። ይህ ያሰራረት ዘዴ ደግሞ እንግዲህ እንደሚታወቀው እንደ ግብርና ሙሉ የሆነ የፓኬጆችን ለመጠቀም ምቹ ሁኔታ ይፈጥራል። ከዚህ ጋም ተያይዞ ከመጀመሪያው ማሳን ከማዘጋጀት፣ ከመዝራት፣ ከመንከባከብ፣ ከመጠበቅ አኳያ በነዚህ በክላስተር ያስተራረ ዘዴ ወይም በኩታገጠም ያስተራረ ዘዴ። እነዚህን ችግሮች ይቀርፋሉ። የተሻሻሉ ቴክኖሎጂዎችን እንጠቀማለን። በተለይ ኮምባይነሮችን እንጠቀማለን። አሁን እንደምታዩት በኦሮሚያ ክልል በስፋት እነዚህን ኮምባይነሮች የመጠቀም ሁኔታ ዝንባሌዎች አሉ። በሌሎችም ክልል በማዕከላዊ ኢትዮጵያ አካባቢ እንደዚሁ በሌሎችም አካባቢዎች ይህንን የመጠቀም ስራዎች በስፋት እየሰራን ነው። ያ ምንድን ነው? ከአመት ወደ አመት ብክነትን እየቀነስን ምክንያት ምርታማነትን እያሳደግን ነው የመጣ ነው። አሁን የመሰብሰብ ወቅት ነው። ይህንን በምንሰበስብበት ሰዓት ደግሞ በተለይ ከዚህ ኮምባይነሮችን የመጠቀም በእጅ የሚሰሩ ቀለል ያሉ ማሽኖችን በመጠቀም እነዚህ እነዚህን አርሶ አደሩ ተደራሽ በማድረግ የመሰብሰብ ስራው በጣም ተጠናክሮ እየቀጠለ ነው ያለው። አርሶ አደሩ የቴክኖሎጂ ውጤቶችን እንዲጠቀም ከግብርና ሚኒስቴር መልእክት ይተላለፋል። የተለያዩ የግንዛቤ ስራዎችም ይሰጣሉ። ግባቶችን ከማቅረብ ረገድስ በተለይ አሁን ቀደም ሲል ሲያነሱልኝ የነበረው ኮምባይነር ቀዳሚው ቴክኖሎጂ ውጤት ነው። ምርት አሰባሰብን የሚረዳ ነው እና እንደው ይሄ ኮምባይነር ደግሞ ወደ ገጠርቱ አካባቢዎች እንዳይደርስ የሚያግዙ አንዳንድ ነገሮች አሉ የሚያግዱት። የመንገድ መሰረተ ልማት በቀዳሚነት የሚነሳ ጉዳይ ነው እና ይህን ችግር ለመፍታት ከሚመለከተው አገር ጋር በጋራ ለመስራት ምን አይነት እንቅስቃሴዎች ናቸው እየተደረጉ ያሉት? ግባቶችን በሰፊ ከማቅረብ አንጻር ስ ከግብር ነጻ የሆነ እንዲያስገቡ በባለሀብቶቹ በኩል እምትን ፍቃድ አለ ሰው እነዚህ የግብርና ማሽነሪ መሳሪያዎችን በተለይ ኮምባይነርን ከውጭ በማስገባት አጠቃላይ አርሶ አደሩ ተደራሽ ለማድረግ የተለያዩ ስራዎች ስንሰራ ቆይተናል። በተለይ በዩኒየን በማህበራት እንደዚህ እየተደራጁ ይህንን እንዲያገኙ እንዲያገኙና እንዲጠቀሙ የማድረግ በተለይ ክልሎች ደግሞ በዚህ ላይ ትልቅ ትኩረት ሰጥተው እንደ ትልቅ ምሳሌ የምንወስደው የኦሮሚያ ክልል ነው። ስለዚህ ይሄ ምርትና ምርታማነት እናሳድጋለን ስንል እነዚህን ቴክኖሎጂዎች የመጠቀም በየደረጃው የመጠቀም ይኖርብናል። ስለዚህ አርሶ አደሩ እንደዚህ እንዲጠቀም እነዚህ ምቹ ሁኔታዎች በተለይ ተደራጅተው በጥቃቅንና አነስተኛ ብድር ወስደው እነዚህ ማሽነሪዎች ገዝተው እንዲጠቀሙ የማድረግ ሁኔታዎች እያመቻቸን አርሶ አደሩ ገዝቶ የሚጠቀምበትን ሁኔታ እየተመቻቸ ነው። ሌላው ይሄ እነዚህ ማሽነሪዎች የማይደርስባቸው አካባቢዎች ደግሞ በተቻለ መጠን ተደራሽ ለማድረግ የተለያዩ እንግዲህ ክቡር ጠቅላይ ሚኒስትራችን እንግዲህ በማዕከላዊ ኢትዮጵያ እነዚህ የገጠር ኮሪደር ልማቶችን ያ ዋነኛው ትልቁ ነገር አክሰስ ማድረግ ነው። ስለዚህ እነዚህን የገጠር የመንገዶችን ፋሲሊቲ የማሟላ ስራ ደረጃ በደረጃ እየተሰራ ነው። በቀጣይም ደግሞ ይሄ በጣም ተጠናክሮ የሚቀጥልበት ነው። መልካም፣ በጣም እናመሰግናለን። እንደው በግብርና ሚኒስቴር በዚህ ልክ ድጋፍ እየተደረገ ነው። የተለያዩ የግንዛቤ ማስጨበጫ ስራዎችም እየተሰሩ ነው የሚገኙት እና አርሶ አደሩስ፣ ይህንን ብክነት ከመቀነስ አንጻር ምን አይነት የቤት ስራ ሊጫወት ይችል ሆን ምን አይነት የቤት ስራዎች አሉት አርሶ አደሩ? እነዚህ የምርት ብክነቶች እንዳይኖሩ አጠቃላይ ግብርና ሚኒስቴር ከሚያደርጋቸው ከግንዛቤ ማስጨበጥ እና ይህንን እነዚህ ማሽነሪዎች ደግሞ ተደራሽ ከማድረግ አኳያ በርካታ ስራዎች እየተሰሩ ነው። ስለዚህ ያንን በውል ተረድቶ ወደዚህ አይነት እንቅስቃሴ መግባት ይኖርበታል ማለት ነው እና ወቅቱም ደግሞ አሁን የመኸር ሰብሎቻችን የመሰብሰብ ስራ ነው። ስለዚህ በስፋት በአብዛኛው አካባቢዎች አሁን የመሰብሰብ ስራው ተጠናክሮ ነው የቀጠለው። ስለዚህ ይህንን እነዚህን ቴክኖሎጂዎች በመጠቀም ምርቱን መሰብሰብና ወደ ጎተራ ማስገባት ይጠበቅበታል። አሁን በጥሩ ውጤት ላይ ነው ያለ ነው። ስለዚህ አርሶ አደሩ ምርቱን በየጊዜው ወቅቶቹን እየጠበቀ ይሄ እዚህ መስራት አለበት፣ ማምረት አለበት። የምግብ ለዋላይነታችን ደግሞ የምናረጋግጠውም እነዚህ በተቀናጀና በተባበረ ሆነን ስንሰራ የሚፈለገው ውጤት ማስመዝገብ ይቻላል። ጊዜቱ መስዋዕት አድርገው ለሰጡኝ ጊዜ በጣም አመሰግናለሁ። እኔ አመሰግናለሁ። ክብራትና ክብራን ተመልካቾቻችን፣ የምርት አሰባሰብን በተመለከተ በግብርና ሚኒስቴር ከህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ከበደ ላቀው ጋር ያደረግነው ቆይታ ይህን ይመስል ነበረ። ከቀሪው ፋና ዘጠና ቆይታችን ጋር አብራችሁን ቆዩ።